የልዳው ኮከብ ሰማዕትነትን አስበልጦ ክብርን ከእግሩ በታች ረግጦ የክርስቶስን የአክሊል ስጦታ ያጠለቀ በዓመታት የሰማዕትነት ትጋት ዱዲያኖስን ከነጣውቱ ያንበረከከ በወፍጮ ተፈጭቶ በመጋዝ ቁልቁል ተሰንጥቆ ቁራጭ ሥጋው በገደል አፋፍ ተበትኖ ዳግም የተሰበሰበና ለሚጠሉት ሁሉ ፈተና የሆነ ድውያንን የፈወሰ ቢሩታዊትን ከዘንዶ አፍ የነጠቀ በፈረሱ ጦር ሜዳ ገብቶ አባቶቻችንን የረዳ ወታደር፣ ፈረሰኛ፣ ጦረኛ፣ ጽኑ ክርስቲያን፣ ሰማዕት የልዳው ኮከብ ቅዱስ ጊዮርጊስ። ውድ የቅዱስ ጊዮርጊስ የመንፈስ የበረከት ልጆች በዛሬው መርሃ ግብራችን የሰማዕቱን የስቃይ ዘመን ይዘንላችሁ ቀርበናል። ታዲያ ታሪኩን ከመጀመራችሁ በፊት ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩን። መልእክቶቻችሁ መካሪ አበረታችና አስተያየት የታከለባቸው ናቸውና፣ ሐሳብ ካላችሁ ከታች ባለው አስተያየት መስጫ ሳጥን ያስቀምጡልን። በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ቅዱስ ጊዮርጊስ ወታደር በነበረበት በዚያ ኖራት በሃገሩ ሁሉ ላይ ስልጣን ያለው ስሙ ዶዲያኖስ የተባለ የፋርስ ንጉስ ነበር። እጅግ ብርቱ ሆነ፣ በሰባው ነገስታትም ላይ ስልጣን ነበረው። የምድር ነገስታት ሁሉ ለርሱ ተገዝተውም ነበር፣ ከስልጣኑ በታች ነበሩ። ነገር ግን ፈጣሪውን ይካደ እንደናቡከደነጸር ልቡ የደነደነ ነው። በዘመኑም የመናፍቃን ክህደት ነፋስ ይነፍስ የነበረበት የስደት ዘመን ነበር። ክርስቲያንና አብያተ ክርስቲያንን ይቃወም ጀመር። እንዲህ ብሎ ለዓለም ሁሉ መልእክት ጻፈ። እኔ ዱዲያኖስ ነኝ ንጉስ ከስልጣኑ በታች ላሉት ነገስታት ሁሉ ይጽፋል። ሰላም ለናንተ ይሁን። የክርስቲያን ወገኖችን ነገር ከእነርሱ የተነሳ ሀገሪቱ በመላ እስክትታወክ ድረስ ስሙ ኢየሱስ በሚሰኝ በአንድ የማርያም ልጅ ምክንያት ሊያደርጉት ያሰቡትን ሁሉ ሁከት ሰምታችኋል። አይሁድ የሰቀሉት ኢየሱስ ክርስቶስን ብቻ ነው እንጂ አጵሎንን፣ ጵሊደንን፣ አርዳሚስን፣ ዲያስን፣ ኢራቅሊስን፣ ዚዩስን፣ ኤዝብልን፣ አርናኮን፣ ስቅማን፣ ድሮስን የቀረቱንም አማልክት ያመልኳቸው። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮችም ሊቃውንትም ላስረዳችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከእነ ሰራዊታችሁ ወደ እኔኑ በስራያቸው መንግስታችንን ሳያጠፉት አንድ ልብ ሆነን የምናደርገውን እንምከር። ስለዚህ ነገር ጻፍኩላችሁ፣ ለመንግስታችሁ ሰላምና ጸጥታ ይሁን ብሎ በየሀገሩና በየአውራጀው ሁሉ የክህደት ደብዳቤን ጻፈ። ያን ጊዜም በአምስት ዓመት ፍጻሜ አላውያን ሰባው ነገስታት ቁጥር ስፍር ከሌለው ከሰራዊቶቻቸው ብዛት የተነሳ ምድር እስክትሸበር ድረስ ብዙ ሕዝብ ከእነርሱ ጋር ነበር። ስፍራውም ጠቧቸው ነበረ። በመጡም ጊዜ ለዚያ ክፉ ባላጋራ ዱዲያኖስ ሰገዱለት። ነገሥታቱ ሁሉ ለእርሱ እጅ ምንሻንም አቀረቡለት። ክፉ ዱዲያኖስም ይህን አይቶ ታበየ፣ እጅግም ታጅሮ ልቡን አደነደነ። እንደ አንበሳ ይደነፋም ጀመር። ሰባት ቀንም በየዕለቱ ከእነርሱ ጋር ምሳ አደረገ። ለማንም ፍርድ አያደርግም ነበር። እነዚህ የግብዣው ቀናት ከተፈጸሙ በኋላ ያ ሰነፍ ከሃዲ ዱድያኖስ በአደባባይ ለፍርድ ተገኘ። ነገሥታቱም ከእርሱ ጋር ተቀምጠው ነበር፣ መሳፍንትም በዙሪያው ቆመው ነበር። ያን ጊዜ ሰባ ጣዖታትን አቆመ። አማልክትም ብሎ ሰየማቸው፣ ሰገደላቸው፣ ተከታዮቹንም እንዲሰግዱላቸው እንዲሰውላቸውም ግድ አላቸው። ከዚህ በኋላ ክርስቲያን ነኝ ብሎ በአፉ የሚያምነውን ሰው ሁሉ በዚያ ቅጣት ይቀጡት ዘንድ የሚያስጨንቁ መሳሪያዎች፣ የተሳሉ መቁረጫዎች፣ ልዩ ልዩ የስቃይ መሳሪያዎች አዘጋጅቶ ያ አሳች ከሲ የሚያሰቃዩ መሳሪያዎችን ሁሉ ወደ ፍርድ አደባባይ አቅርበው እንዲያስቀምጡ አዘዘ። በዚያም በስቃዩ መሳሪያ መሃል የብረት አልጋዎች፣ የብረት ምጣዶችም፣ መንኮራኩሮችም አጥንት ለመስበር የሚችል ከብረት የተሰራ የእጅ መቁረጫ ምላስ ለመቁረጥ የሚችል ቢላዋ፣ አጥንት ከጅማት የሚለያይ መውጊያ፣ አእምሮ የሚነሳ መሳቢያ፣ ችንካሮች፣ መርገጫ፣ ቀስት፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚቀጠቀጡበት የተሳሉ መጋዞች፣ አፋቸው እንደ መጋዝ ጥርስ ያለው የብረት ድስት፣ ረዣዥሞች የብረት በትሮች፣ ጥርስ ያለው የብረት ጎመድ መሳሪያዎችን ሁሉ በእየአይነቱ ተዘጋጅቶም ነበር። ይህ መሳሃቲ ከሲ ዲያብሎስም አማልክቶችን ለመስደብ ልቡ የሚያመነታ የማይሰግድላቸውም ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቱ የተሰለፉ ብዙ የስቃይ መሳሪያዎችንም በስጋቸው ላይ እንዲያሳርፉ ብዬ አዝዣለሁ። የልጆቻቸውንም ደፍ አፈሳለሁ፣ ራሳቸውን እቆራርጣለሁ። በጽኑ መሳሪያ ጭንቅላታቸውንም እቆራርጠዋለሁ፣ ጭናቸውን በመጋዝ ቆርጠዋለሁ፣ እንደ ምርኮም እበታትናቸዋለሁ። ሆድቃቸውንም አፈሰዋለሁ፣ በመጋዝም ስራቸውን እበጥሳለሁ። ዓይናቸውን አውጥቼ በእጃቸው አስታቅፋቸዋለሁ አምላካቸው ኢየሱስ ክርስቶስ ከእጄ ያድናቸው እንደሆነ እስካይድረስም ሥጋቸው ስጋቸው ለሰማይ አዕዋፍ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝ ሰጠ። ነገር ግን የስቃዩ መሳሪያ ለሚያየው የሚያስደነግጥ የሚያስፈራ መከራውን ሊቀበሉ የሚወዱ ቢኖሩም ከስቃዩ መሳሪያ የተነሳ ወደ ኋላ ይሸሹ ነበር። እግዚአብሔርን የሚወዱ ብዙዎች ሰዎችም ይህን በሰሙ ጊዜ በአብያተ ክርስቲያናት ላይ ከተነሳው ከዚህ አውሎ ነፋስ ግርማ የተነሳ እንደ ሰም ቀለጡ። ነገስታቱም እርስ በርሳቸው እየተገባበዙ ጣዖታቸውን እያመለኩ ሰባት አመት ቆዩ። የስቃዩን መሳሪያ ከመፍራት የተነሳ እኔ የክርስቶስ ወገን ነኝ ሊል የደፈረ ማንም ማን የለም። በሁሉ ጽኑ ሐዘን ለቅሶ ሆነ። የእግዚአብሔርን ስም በአፍ ውስጥ እንኳን የሚጠራ አልተገኘም ነበር። ይህን ጊዜ ነበር እድሜው ሃያ ዓመት በሞላ ጊዜ ወደ ንጉሥ ዲዲያኖስ ዘንድ የአባቱን ሹመት ሊቀበል ቅዱስ ጊዮርጊስ ሄደው። ነገር ግን በዚያን ጊዜ ንጉሥ ሕዝቡ ጣዖትን እንዲያመልኩ ያስገድዳቸው ነበር። ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘብን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹንም ነፃ አወጣቸው ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ሳመነ ንጉሥ ግን በማባበልና ቃል ኪዳንን በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይን አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉን ያድነው ነበረ። ለሶስት ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርን አክሊል እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳንም ገባለት ለሰባት ዓመትም በጽኑ መከራና በስቃይም እንዲሁም በተጋድሎ እንደሚኖር በዚያም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉትም ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉስ ዱዲያኖስ እጅግ አዝኖ አትናሲዮስም የሚባል ታላቅ ስራየኛ ካስመጣ በኋላ መርዝን ቀምሞና በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎትም ነበረ። ቅዱሱም ጊዮርጊስ ግን ያንን ጽዋ ቢጠጣውም ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑም ይህን ታምር አይቶ ያ መሰሪ በክብር ባለቤት በጌታ በኢየሱስ አምኖ በሰማዕትነት መሞት ቻለ። ቁጥራቸው 30700 ነፍስ የሚሆኑ ሌሎች ብዙዎች ሰዎች ከእርሱ ጋር በሰማዕትነት ሞተው የህይወት አክሊልንም ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዱዲያኖስና በሰባ ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሱን እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹንም እነርሱ እንዳሉት አደረጋቸው። የአምላክን ድንቅ ስራና ታአምር አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አምኑ። ነገሥታቱ ግን ከማመን ይልቅ ቅዱስን በጎድጓዳ ብረት ምጣድ ውስጥ አበሰሉት አቃጥለውና አሳረውም ስጋውንና አጥንቱን ፈጭተውና አመድ ካደረጉ በኋላ ረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ነፍሱን ወደ ስጋው መልሷት ደግሞ በድጋሚ አስነሣው። ቅዱስ ጊዮርጊስም ዳግም ተነስቶ ከነገስታቱ ፊት በመቆም ተመልሶ በክብር ባለበት በጌታችን ኢየሱስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ፣ በጌታችንም አምነው በሰማዕትነት ሞቱ። ነገስታቱም ዳግመኛ ማመን አዳገታቸው እርሱን ሊፈትኑት ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳቸው። እነርሱም በሚደንቅ ስራው በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምም ወሬ ተናገሩ። በጥምቀትም ክርስትናን ተቀብለው አረፉ። ከሃዲያን ነገስታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩት። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣች ጊዜ የእግዚአብሔርን መልአክ ማዕድ አቀረበለት። በዚህም ጊዜ የድሃዋ ሴት የቤቷ ምሰሶ ላይ ቅርንጫፍን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምራይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። እርሱም ሴቲቱን ስለ ጌታችን እምነትም ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያባትብበት አይኑ ማየት ቻለ። በሌላ ቀንም ቅዱሱም እንዲህ አላት፣ እንዲሰማ፣ እንዲናገር፣ እንዲሄድና እንዲያገለግለኝም እኔ ይሻለው። በዚህም ጊዜ ንጉሱ በአገር ውስጥ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ የቤት ምሰሶ ላይ ዛፉ እንደበቀለ ነገሩት። ንጉሱም ይህን በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈው። በመንኮራኮርም እንዲያበራዩት ሲያደርግ ቅዱሱ ስለሞተ ከከተማው ጣሉት። ለሶስተኛ ጊዜም ጌታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሱም ከሞት እንደተነሳ ሲመለከት ደነገጠ፣ አደነቀም። ዳግመኛም ንጉሱ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ቃል ገባለት። ቅዱስ ጊዮርጊስ ግን እየዘበተበት ነገ በጠዋት ለአማልክቶችህ መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ እዘዝ፣ እኔም ስሰዋ እንዲመለከቱ ብሎ ነገረው። ንጉሱም ይህ የተናገረው ነገር እውነት መስሎት የሚሰዋም መስሎት ተደስቶ ወደ ቤተ መንግስቱም እልፍኛ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህም ጊዜ የንጉሥ ዱድያኖስ ሚስት ንግሥት እለ እስክንድሪያ ሰምታ ቃሉ ደስ ስላሰኛት የሚያነባውን እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥቷም ትምህርቱም በልቧ ስለተቀረጸባት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ነገረ። አዋጁን የሰማችው ይቺ ድሃ መበለትም እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስም በአያት ጊዜ ፈገግ ብሎ ልጅችን በምድር ላይ አኑሪዋ አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው ብሎ ቅዱስ ጊዮርጊስ አዘዘው። በዚያም ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱ ያደረ የአርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያዋጠችው ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሱም ከወገኖቹ ጋር አረፈ። ንጉሱም እጅጉን ተበሳጭቶና ተቆጥቶ ንግስቷ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ንጉሱም ይህንንም ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደ ቀየራት ማወቀ። ከዚህም በኋላ ከከተማዎች እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት ማክሊልም በመንግስተ ሰማያት ተቀበለች። ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህም የባሰ ሀፍረት እንዳያመጣባቸውም ራሱን በሰይፍ እንዲቆርጠው ንጉስ ዱድያኖስን መከሩት። ንጉሱም ምክራቸውን ሰምቶ የቅዱስ ጊዮርጊስ ራስ እንዲቆረጥ አዘዘ። በዚህም ጊዜ ቅዱሱ እጅግ ደስ አለው። ጌታችንም እሳትም ከሰማይ አውርዶ ሰባውን ነገሥታት እንዲያቃጥላቸው መከራውም፣ ከክርስቲያኑ ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ ሰባውን ነገሥታት ከሠራዊታቸው ጋር አቃጠላቸው። በዚህም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳንን ሰጠው። እንዲህም አለው በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢያቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባህርም ውስጥ ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አድርጎ በሰይፍም ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ክርስቲያኖቹም ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተ ክርስቲያንም ሠርተው በውስጧ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች፣ ታምራቶች ተገለጡ። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን የሰማዓቱም ረዴት ከሁላችን የህዝብ ክርስቲያን አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን የሰማዓቱም ረዴት ከሁላችን ጋር ይሁን ከስጋና ከነፍስ መከራም እኛን ክርስቲያኖችን ይጠብቀን እያልን የዛሬው መርሃ ግብራችን የህይወትን ፈተና ለመቋቋም የሚያስችል ለዛሬና ለነገ ቀናቶች መንፈሳዊ ጉልበት ሰጥቷቸዋል ብለን ተስፋ እናደርጋለን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ሼር በማድረግ ለሌሎች ማካፈልና አትርሱ። በተጨማሪም መንፈሳዊ ይዘት ያላቸውን ቪዲዮ እንዳያመልጣችሁ ሰብስክራይብ ያድርጉ። አስተያየትም ካለዎት በሐሳብ መስጫው ሳጥን ውስጥ አስተያየትን ይለግሱን። ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልን እስከሚቀጥለው ሳምንት ቆይታችን በጸሎት ይሁን። በቀጣይ እስከምንገናኝ ቸርን ሰንብት። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።